አጠቃላይ እውቀትን በሚሰጥ መልኩ በዚህ መልክ መዘጋጀቱ በጣም የሚገርም ነው። ከመጀመሪያ እስከ መጨረሻ ጎብኝተነዋል። ሳይንስ ሙዚየም ላይ በዚህ ዓለም ላይ ያሉ ግኝቶችን ጨምሮ በዓለም ላይ ያሉ ሳይንስ ግኝቶች ምን እንደሆኑ በሳይንስ ግኝቶች ውስጥም ዓለም የደረሱበት ጫፍ የት ጋር እንደሆነ ያሉ ተግዳሮቶች እና መልካም ዕድሎች ምን እንደሆኑ እና ኢትዮጵያ በዚህ ሂደት ያለችበትን ቦታ እና ወደፊት መጪው ትውልድ ምን ማድረግ እንዳለበት በጥቅሉ እየታየበት በተለይ በተለይ እውነቱን ለመናገር ክቡር ጠቅላይ ሚኒስትራችን ይሄንን አሳብ በማፍለቅ ኢትዮጵያ ከኋላ ከቀረችባቸው ዘርፈ ብዙ ስራዎች ውስጥ የዘርፍ እምርታ በማስመዝገብ ወደፊት መፈናጠር እንደምትችል የሚያሳይ መጪው ትውልድ በቴዎሪ ሳይሆን በተግባር እያየ እየፈጠረ እየፈጠነ እየሰራ አገርን መለወጥ እንደምንችል የተረዳውበት ጉብኝት ነው። መልካም እንግዲህ ከስልጠና መልስ ነው ጉብኝት እያደረጋቸው የምትገኙት በተለይ ከስልጠና መልሶች እንደነዚህ አይነት ጉብኞች ጉብኝቶች በተለያዩ አካባቢዎች መደረጋቸው ምን አይነት እድል የሚፈጥር ነው? ከስልጠናው በተጨማሪ ደግሞ ለአመራሩ ምን አይነት አቅም ይሆናል? ምን መሰለሽ ይሄ የለውጡ መንግስት ይህንን ሀገር ሲረከብ ምን አይነት ችግሮች፣ እድሎች እንዳሉ አይተናል። ስለዚህ አሁን በለውጡ መንግስት የተሰሩ ስራዎች አሉ ደግሞ ትልሞች አሉ የት ጋር መድረስ እንዳለብን። ስለዚህ እነኚህ የተሰሩ ስራዎችን አይተን እነኚህ የተቀመጡ ትልሞች ጋር ለመድረስ አለም ያለፈችባቸውን መንገዶች እዚህ እናገኛለን ማለት ነው። ስለዚህ ምን ይፈጥራል? ተስፋ፣ ቁርጠኝነት መነሳሳት ተነሳሽነትን ይፈጥራል ማለት ነው። ኢቭን ለትውልድ ራሱ ትውልዳችን በተለይ ልጆቻችን እዚህ እያመጣን እያሳየ ኢትዮጵያን እጣ ፋንታ የሚወስኑ ትውልዶችን የምንቀርጽበት ትልቁ ቦታ ይሄኛ እንደሆነ ተገንዝብያለሁ። በአጠቃላይ በመጨረሻ አንድ ጥያቄ ላንሳ እናጨርሳለሁኝ። የአዲስ አበባ ፍጥነት እድገት በመልክ የሚገለጽ ነው፣ ከዛም ባሻገር ደግሞ ቀጣይም እነዚህን ተሞክሮች ወስዶ ተግባራዊ ከማድረግ አንጻርስ ምን ይጠበቃል የሚለውን አንስተ እንጨርሳለን። አዲስ አበባ ያው ትልቁ ነገር አዲስ አበባ ላይ በቅንጅት ሰርተው ብዙ ለውጦች እየታዩ ነው። ኮሪደሩን ብናይ፣ የወንዝ ዳር ልማቱን ብናይ፣ የከተማ ውበቱም ብናይ በጣም ጥሩ ናቸው። ጽዱና አረንጓዴ አካባቢ ተፈጥረዋል ማለት ነው። እኛም ከዚህ በመረዳት ምንድን ነው መደረግ ያለበት ብለን ሁሉ ኢትዮጵያ ሰፊ ሀገር ናት። የብዙ ብሬ ብሔረሰቦች ሀገር ናት። እንደኛ አይነት ስራዎች የብሬ ብሔራዊነትን ያጠናክራሉ፣ ሰላምን ያረጋግጣሉ፣ ለመጪው ትውልድ ደግሞ ተስፋ ይሰጣሉ። ስለዚህ ተመሳሳይ ስራ እንኳ ባይሆን ተቀራራቢ ስራዎችን በሁሉም ቦታዎች፣ በሁሉም ከተሞች፣ በሁሉም ክልሎች ላይ ብትሰሩ ኢትዮጵያ ወደ ብልጽግና ጉዞዋ ይፋጠናል ብዬ አምናለሁ። ስለዚህ ይህንን ማስፋፋት ይህንን ልምድ ስኬላፕ እያደረግ ወደ ሌላ መውሰድ ያስፈልገናል ብዬ እገምታለሁ። በጣም አመሰግናለሁ።